ሰላም ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ፣ እንደምን አላችሁ? እኔ በጣም ሰላም ነው፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አበረታቱኝ፣ እንዲሁም ነባሮች ከልብ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ አበረታቱኝ። ዛሬም በህይወት መንገድ ወይም ባለማወቅ የባሏን ውሽማ የገንዛ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ በክፍል ሃምሳ ስድስት መጥቻለሁ። ክፍል ሃምሳ አምስትን ለማስታወስ ያክል እንግዲህ ሳሩን የህይወትን ልጅ አፍና ልትገል ልጅቷ ያለች መስሏት ስትሄድ ልብስ ተተክሎ ነበረ። በዛም ተናደይ ጩሆች ሳለ እንግዲህ ዳዊት በር ዘግቶባት የእንቅልፍ ኪኒን ሊገዛ እየሄደ ነበር። እናም ሩትና ሚኪም እያወሩ ነበረ። አሁን ለሳሮን ይገዛን አንቺ እህቷ ለመሆኑን ስታጌግ ሲያውቅ ግን ለራሱ ይገዛን እያለ ሳለ ህይወት ተደብቃ ሰምተው ነበረ። ፕሮግራሙ የተቋረጠ ሲውል ላይ ነበር። አሁንስ ምን ተካሄደ የሚለውን አብረን የምናይ ይሆናል። እንግዲህ በዛሬው ክፍል ሳም የሚስቱን ከተቆለፈችበት ከፍቶ አስወጥቷታል። ዳዊትም ይመጣና ቤቱን ያስሰዋል። ነገር ግን ሊያገኛት አይችልም። ከዚም አንተ ነህ አይደል ያስወጣት ይለዋል። ይሄ ቤት እኮ የእኔና የሳሩን ነው። ባህሪያችን ካልተመቻችሁ መውጣት እንጂ መቆለፍ እሷ ላይ ተገቢ አይደለም ይለዋል። ሳሩን ደህና አደለችም እንዴት ትከፍትላታለህ? ይለዋል እንዴ እንደዚህ ብቻ ነው እንዴ የምትለይ? እኔ ደግሞ በቦክስ የምትመጣ ይመስለኝ እኮ ፊቴን አዘጋጀ፣ እየጠበኩ ነው ይለዋል። አይ ምንም መመታት አያስፈልግህም። ደግሞ ለማይገባው ሰው ቦክስ ምንም አያደርግለትም ይለዋል። ማለት ደደብነህ እያልከኝ፣ እንግዲህ ጊዜ ካለህ እንደፈለግህ አድርገህ ማሰብ ትችላለህ ብሎ ጥሎት ይወጣል። ሳሮንም ተደብቃ ነበረ። ሂዷን ይላታል። ቆይ ግን እስከ መቼ ነው የሚዘልቅ እሱ አይመለከትም። እንዴ እኔ እኮ እዛ ሳስወጣሽ እና መስጋና ጠብቀ ነበረ። ምችም አታስበው ዘርብልኝ ብላ ገፍትራ አጥለው ትሄዳለች። ሳሜም ምን አይነት እድል ነው? ምንም ባረጋ አልመሰግንም። በቃ ቤት ይላል። እሷም ሸንጧን ይዛ ትወጣለች። ወዴት ነው? አንተን ወደማላይበት ብላ ስትወጣ ዳዊት ፊት ለፊቷ። አሀ ባልና ሚስት ናችሁ ነው የመሸወዳችሁ ነው? እኔ ሳልፈቅድልሽ እዚሽ ቤት መውጣት አጂ ግቢ ይላታል። እንዴ አንተ እኮ ወንድሜ ነህ። ማን ማነው ይሄን ያህል የመቆጣጠር ስልጣን የሰጠህ? ደግሞ ከአንተ ጋር መነጋገር አልፈለግም ትለዋለች። እሱም የሰፈር ሰው እንዳይሰማ ግቢ ይላታል። አልገባም ትለዋለች። እንደዚያ እየተባባሉ ሰሚ ይመጣና፣ እንዴ ምን የሆናችሁ ነው? እናንተ እኮ እህትና ወንድም ናችሁ። ምን ያጫችሁ? ጽኋቸዋን ይላል። አንተ ዝም በል አንተ ነ እየተልፈሰፈስክ ሚስት እንደዚህ ያረካት ይለዋል። የባሳት ተምጣ ይላል። ግቢ ይላታል። አልገባም ትለዋለች። ሳሩን እስኪ አንዳንዴ እንኳ ሰው ሚለሽን ስሜ ይላታል። ከዛም እሺ ለምን ምገባ፣ እሱን ስትገቢ ትያለሽ ይላታል። እምቢ ስትል እንግዲህ የሆነ የያዘችውን ወረቀት ይመነጭቃት እና ይገባል። እንዴ ትላለች። ህይወትም እንግዲህ በሰማችው ነገር ተደናግታ እንዴ ሩቴን ነደ ቤት ይተታደለች። ቆይ አሁን ይሄን እንዴት ብዬ ነው የምናገር ለዳዊት በጣም ነው የሚጎዳው ደግሞ ይህ ቤተሰብ ከዚህ በላይ ሲጎዳ ማየት አልፈልግም እንደውም ቆይ ራሷን ሮትን ጠይቃት አለው ትላለች ሚኬና ሮትም እንግዲህ ሚኬ እየሮጠ ነው በቃ ማለት በችኮላ እየተራመደ ሚኬ እስኪ ተረጋጋ ትለዋለች አይ አይሆንም ዳዊት እውነቱን ያውቃል ስለዚህ ያጉቴ እንግዲህ ለህግ ማቅረብ አለብኝ ተረጋጋ ታዲያ ለምን ሳሮን ሻንጧን ጥቅላ ለሀገር እስከምትወጣ ነው እንዴ ይላታል። እሱም አይ ይሄን ያህል ብልጥነት እንኳን የላትም። እሱም አንቺ የፈለግሽውን ማመን ትችያለሽ። እኔ ግን ያጎቴ ገዳይ እንዳትቀጣ እፈልጋለሁ ይላል። እሺ ዳዊት እንዳሰብነው ባያውቅስ እኛ በገንዘባችን ሁሉንም ነገር እንንገረው ማለት ነው። ይሄ ቀን እንደሚመጣ እኮ አውቄ ነገሬው እያልኩሽ ነበረ። በጣም አዝናለሁ ብሏት ሄደ። እሺ እኛስ ትለዋለች ሩት እኔ አንቺን ማስቀየም አልፈለግም። እሺ በተቻለሽ መጠን እውነቱን ንገሪው ይላተን። አመሰግናለሁ አይ ምስጋና አልፈልግም። እና ጉንጭን ሰሚኝ እንዴ ሰው ያህነስ አለም እንኳን ቢያቅ ምንም አይመስለኝም። እሷም ተሰማዋለች። ከዛ በኋላ እንግዲህ ትሄዳለች እና ዳዊትን ቤት ገብተው ሳሮንም እኔ በስራ ቀልድ አላውቅም፣ ስራ እየረፈደብኝ ነው ትለዋለች ማለት ነው ህፃናት መሸጡን ይላታል። ምን እያልክ ነው? ይላንሳሚ ሳሚ እንደማያቃት እኔ ህፃናት መሸጥ ሳይሆን ህፃናት መርዳት ትለዋለች። አይ ስጠኝ ወረቀቱን ትለዋል። አልሰጥሽም ብሎ ወረቀቱን እየቀደዋል። ከዛ በኋላ ሳሮን ሁሉንም ነገር አውቅ ያለው ሰው የሚያወራው ሁሉ እውነት ነው ይላለ። አንተ የፈለግከው ማመን ትችላለህ። ይሄን ወረቀት ለማስፈቀድ ስንት እንደተሰቃየሁ ታውቃለህ? እርዳታ የማገኝበት ፈንድ ነበር እኮ ትለዋለች ማለት ነው። ከዛ በኋላ አንተን አይደለም፣ እንዲሁም ህይወትን ነው መግደል ያለብኝ ምክንያቱም ህይወትን ካገኘ በኋላ ነው እንደዚህ ሆንክ። አንተ ደግሞ ወንድም አይደለህም ብላ ጥላው ትሄዳለች። ሳሪውን እያለ ከተላን ህይወትም ግቢ በር ላይ ቆማ ትጠብቃለች። ሩ ስትመጣም እጇን ይዘና እኔ ሁሉንም ነገር አውቅ ያለሁ ምኑ አንቺ የነዳዊት እህት እንዳልኩሽ ሰምቻለሁ። እንዴ ሰክራሻ እንዴ ማን ነው ደግሞ ድሞ ይህን የፈጠራ ወሬ ያወራለሽ? ይሄን ተይውና አንቺ ነሽ አይደለሽ? ምን እየልሽ ነው? እንግዲህ ትላለች። አንችና ሜኪስ ተወረ ነው የሰማው ጆሮ ወይም ደግሞ ምናሉ እንደዛ ተብሎ የሚባል ነገር የለም። እኔ ዳዊት እንዲጎዳ አልፈልግም። እረ ፍቅረኛ ፍቅረኛውን ትይው እና ዳዊት በመሆኑ ብቻ እኔ ለዳዊት ከመናገሪው በፊት አንቺ ንገሪው። ቆይ አንቺ ካልኮንሽ ማን ናት? አንቺ ምን? አዎ አንቺ ሩት፣ ብዙ ነገር አድርገሽልኛል። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን በዚህ የልክ አጥቀለች። ካላመንሽኝ ምን ማረግ እችላለሁ? ብላ ጥላ ትገባለች። እንዴ እኔ ውሻቷ እንደሆነ ከአይኗ አውቃለሁ። ምን ማረግ አለብኝ? አያል ሰለ ሳሚ እቺ ደሞ ምን ታረጋለች እዚህ? አንቺ እህት ህፃኗ ነቅታ አይደል እንዴ? አንቺ እዚህ ምትሰራለሽ? ወይ ነቃች እንዴ? ብላ ትገባለች እንዴ ይዚህ ሰው ሁሉ አብዶ እኔ አንድ ጤነኛ ብግኝ ተዘቃየው። ህይወትና ዳዊት ቁጭ ብለውም ህይወትም የሩት ደም ተመርምሮ ህታችን አትብላችኋን አደላ? አዎ እንዴ? አይ ምንም። ግን ውጤቱ የሚቀየርበት አጋጣሚ አሉ አው ሰው አቅም ያለው ከሆነእና ገንዘብ ካለው ማስቀየር ይችላል ትላለች። ቆይ ግን ይሄ ሁሉ ጥያቄ ልም ነው ነገር አለው አይ እንዲሁ ለጠቅላላ እውቀት ነው። ሻንጣሽን አዘጋጅ ከሶስት ቀን በኋላ ወደ እማዬ እንሄዳለን። ከዛም ወደዚህ ቤት ተመልሰን አንመጣም። እሽ ግን ህይወት የምትነግረኝ ነገር የለም? እያለ ሲያቸን አንቃት እኳ ደቅኛለሁ። ልሄድ ብላ ትሄዳለች። በዛ መሀል ሚኪ ይመጣል። ሰላም፣ ምን ነው የተፈጠረ ነገር አለ? ቤቱ ተቀይሯል። አይ ምንም የተፈጠረ ነገር የለም፣ ግን በህይወቴ ውሸታም እናስመሳይ ሰው በጣም ጣላለሁ ብሎ ተነስቶ ጥሎ ትሄዳል። ሚኪም በጣም ደነገጠ። በዛ መሀል ህይወት ትመጣና ዳዊትስ? ወጣ እኔ ከወጣ የማወራ ነገር አለ። እሺ ግን ከዛ በፊት ዳዊት ምኖት ነው እንደዚህ የተናደረ? ከሩት ማለቴ ከሰሮን ጋር ተጋጅቶ ነው ትለዋለች። ለዛ ነው እንዴ? ሳሮንማ ገና ጥርቁን ታስጥለዋለች። እሺ እኔ የምልህ ባለፈ ሩት ጋር ስታወሩ ሰምቻችሁ ነበር። ስትለሩት ትመጣለች። ህይወት እኔ ከነገርኩሽ ውጭ ምንም እውነት የለም። ሚኪ አንድ ጊዜ ይፈልጋለሁ ትልና ይዘው ትወጣለች። ህይወት ባለፍን እናንተ ስናወራ የነበረውን ሰምታለች። ሁሉ ነገር ውጥንቅጥ ወጥቷል። አረ ዳዊት ራሱ ሳያውቀ ያቀርም ውሸታ ምናስመሰይ ሰው በጣም ነው የምጠላብኝ። እኮ ነው የወጣ እውነት ብርዥ ከነቃ አይሆንም እቃ ነው በጣም ነው የሚያሳዝን። መጀመሪያ ያንተን ነገር እናስተካክልና ከዛ ኔ ነግረዋለሁ። በቃ ራሽን አታስጨነቂኝ። ፈልጌ እኮ አይደለም የምጨነቅ እኔ ወረቀቱን ልፈልግልህ ምናልባት እንኳን ባያምነህ። እሺ በቃ ራሽን ጠብቅ። እኔ የዚህኛው አልጠብቅሽ ይላል እሮትም የዳዊትን በር ልትከፍት ባለችበት ሰዓት ሳሩን ትመጣና ሸትነቷል እልት እሺ የክፋቷ ንግስት ምን እየተሳደብሽ እኮ ነው ይሄ ሁሉ ሲያንስሽ ነው ደግሞ ስድብን እየተማርኩ ከአንቺ ነው ለነገሩ ዳዊት ያላከበርኝን አንቺ እንድታከብርኝ አልጠብቅም ትላታለች አዎ በነገራችን ላይ በቅርቡ እስር ቤት ሆነሽ ነው ይሄን የምታስቢ ምን አድርጌ ነው ደግሞ የምታሰር እያደረግሽው ጠፍቶሽ ነው ለነግረሽ? ትላታለች። አንቺ ስነ ስርዓት ያሽ እኔ በሕይወቴ እንዳንቺ አይነት ክፉ ሴት አይቼ አላውቅም፣ ሲጥ እንዳላረግሽ ትልና አንገቷን ታንቃታለች። በዛ መሀል ሚኪ ይመጣና አንቺ ምን እያደረግሽ ነው? ይላታል። እየሰደበችኝ ከሆነ ሚኪ አልስማትም። እንዴ አንቺን ክፉ ይላታል። ነብስ ሰበለ ብሎ ሩትን ይዞ ይወጣል። እንዴ ሚክ ምስለን ያውቋም፣ ማለት ነው ወይኔ ኩዴ ፈላ ትላለች። ህይወትም ኬችን በነበረች ብሳት ይመጣና ሳሚ፣ ህይወት ህፃኗን ይዘሽ ከዚህ ቤት ውጭ ይላታል። ለዚህ ነው እንዴ ለዋለ? አዎ፣ ደግሞ ህፃኗን ያገኘቻት እኮ ሩት ናት። ምን እየቀለድክ ነው? አዎ ሳሮን ከገተችበት ወስዳ ለዳዊት እናት የሰጠቻት ሩት ናት። እንዴት ዳዊት እስካሁን አልነገረሽ? ይላታል። እንዲህ ቆይ ቆይ ሳሮን እኔ እንደ ወልድ ስትንከባከበኝ የነበረችው ናት። በወለድኩ በማግስቱ ልጀን ያገተቻት እንዴ? ትለና ቢላዋ ታወጣለች። እንዳትከትለኝ በልጅ የመጣ ምንም ምህረት የለኝም እያለችው ሳለ ሳሮን ትመጣለች። አንቺ እንዴት ልጅን ትላታለች። ረሳሽው እንዴ? ከባሌ ኮን የወለድ ቢሆንም እሷ እኮ ህፃን ናት ትላታለች። በቃ አድርጌው ግደኛ እያለች እያለቸሰለ ዳዊት ይመጣል። ዳዊትም ሳሮንን ዘይድ ይለዋል። ህይወትም ዳዊት ባለመናገሩ ተናዳበት። አንተም የሆነ ትራለች። እሱም ይዟት ይወጣል። ቆይ እኔ ባልመጣለት ወያት ነበር እንዴ? ልጅን እኮ ነው። እስከ ዛሬ እኔ ነው የፈለገችውን ነገር ስታደርገኝ ዝም ብያት አለሁ። በልጅ የመጣ ግን ማንንም አልመረም። ቆይ ደግሞ ለምን ነው ሳሮን እንዳገተቻት ና ሩት ወስዳ ከአንተ እናት እንዳስቀመጠቻት ያልነገርከኝ? ለነግረሽ ነበረ መቼ። እሺ ይቅርታ። ያንተ ይቅርታ አያስፈልገኝም ብላ ጥለው ትገባለች። ሩትም ወረቀቱን ላገኘው አልቻልኩም፣ በርም ተቆልፎ ነበር፣ ሳሮን ደረሰችብኝ። ይኸው ወረቀቱ አንተ ታገኘኸው። እኔ እኮ ነኝ በቃ ተንኮል ይሳራ ነው። እስር ቤት ልገባ ነው እንዴ? ፖሊሶች መጥተው ልትታሰሪ ነው ሲሏት ፊቷን ማየት ነው ናፈቀኝ ግን እንደዚህ ባይሆን ደስ ይለኝ ነበር። እና ዳዊት ባይቀየም ደስ ይለኝ ነበረ እያለች ሳለን ዳዊት እንግዲህ ያዳምጣቸዋል። በቃ ነገ አብረን እናደርገዋለን ከቆየውበት አይበልጥም ይላታል። ከዛም ዳዊት ከፍቶ ሲገባ ድንቅት ይላለ ማለት ነው። ሳሮንም ስልክ ተደውልና ተዘጋጅ፣ ሁሉንም ነገር ሳይቀድሞ መቅደም አለብኝ። ምንም ነገር የለም እስካሁን ግን መሄድ አለብኝ ትልና ራሷን ያንት ምማት አስመስላ ዳዊት ከኔ ንኳም ወጥበት ሳሚ እባካችሁ ትላለች። ሳሚም ልቡ ስላልጨከነ ሆን ይዞ ሲገባ ሳሚን ትመተውና ወጣ ትሄዳለች። እንግዲህ ፕሮግራሙ የተቋረጠ እዚህ ላይ ነው። መጨረሻው እየደረሰ ነው። ቀጣይስ ምን ይሆን የሚለውን አብረን እናያለን። አመሰግናለሁ።